ሴት ነች የላከችው፣ ብሏል ግን ወላሂ፣ እያወራ አንተ፣ ወላሂ በጣም ይሸታል። እንዴት ዲስት ግጣሙን ያጣላል። ስጦታ ነው ስሪ ብሎ ጎበዝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁልን ፋሚሊዎች

እና ፋሚሊዎች ዛሬ ከትልቅ ስጦታ ጋር መተናል። አንዲቱ ኦዲዬንስ ለአብዲ ለደረሴ አብዲ ገዥ እኔ አላልኩ ለአብዲ ደረሴ አድርሱልን ብላ ሰፈራችን ድረስ መታ ጊፍት ሰተናለች። እንዳትነኩት ብሎ ሽታው ራሱ በጣም ደስ የሚለው የበሬን ነው። ወላሂ በጣም ደስ የሚል ሽታለው ምናምን ነገር እና ውድ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ናለን፣ አልሐምዱሊላህ። ዛሬ ለአብዲ ለደረሰው ለአብዲ ለየት ያለ በጣም ቆንጆ የሆነ ሰርፕራይዝ አለው። እሱን እኛም አናውቅም፣ እናንተም አብረን ሦስታችን ነው እናንተም ጋር ማለት ነው በአንድ ላይ ሲከፈት ነው የምናውቀው፣ ምን እንደሆነ። አብዲ እየመጣ ነው። ዛሬ ማሻአላህ ሰብሰብ እንላለን ለቤት ማለት ነው። እየጠበኳቸው ነው። ጨርስናል ስናል ሰናበታቸው በዚህ አጋጣሚ እና በቃ አብዲ ሲመጣ እናያለን። እና እህት አለም በዚህ አጋጣሚ ቪዲዮን እየተከታተልሽ ከሆነ ስጦታው እጃችን ገብቷል እና ልክ ከመግባቱ ከሰዓታት በኋላ ይኸው ቪዲዮ ወደ ቪዲዮ መተናል እና ቪዲዮውን ሰርተን እንደምትውጁ ተስፋ አለን። እስካሁን አላየነውም፣ እኛም እመኒን አላየነውም። ኧረ እመኒ አላየሁትም። ለማንኛውም አብዲ እየመጣ ነው። ፋሚሊ ስጦታውን ስንሰጠው ሲከፍተው አብረን ምና ይሆናል ቪዲዮችን ያበረ ምንም ያውቀው ታሪክ የለም። ቀጥታ ይመጣል። ካሜራ ሁኑ ተከፍቶ ነው የሚጠበቀው ሱኒጋነሱኒጋ ነው የሚመጡት ውክብክብ አድርገን ነው የምናስከፍተውና ቸው እኔ ስራ ላይ ሲጀመር ቸው። ለማንኛውም ፋሚሊ ቪዲዮችን አሪፍ እንደሚሆን ተስፋለኝ። ቪዲዮችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለው። ፒስ አውት ወላይ ፋሚሊ ካሜራ ገና እያዘጋጀን እያለ ነው ብቅ ያለ ቼክ አድርጊና እና አብዲ መጥቷል። አራ ሀሱን ያልዘየርሽኝም፣ ብራዘር እንዴት ነሽ? እንዴት ነሽ? ካሜራ ሳናስተካክል አብዲም ደቅ ብሏል። አረ ምን ትሰሪ ልናለሽ። እስቲ ሙጃሊ ምንድን ነው ነገሩ ሁላ ቼክ ላድርገው። ካሜራውም ነገሩ ሁላ ከበድ ያለ ነው። ታያለሽ አሁን እውነቱን ታሪኩን ስነግረህ፣ ታሪኩ አመጣጡ ታሪካዊ አመጣጡ ብራዘር ናንተ አንተ ብራዘር ና በዚህ እሱ ይታያል። በነገራችን ላይ ታሪካዊ አመጣጡ ደንግጣ ይዞ ምንም ታሪካዊ አመጣጡ ቅድም ከመግሪብ ይኸው አለፍ ብሎ አፍጥሬ ምናምን ነገር ተደወለልኝ፣ የሆነ ስልክ። ከዛ ተረጋጋ እስኪ ታሪክ ያመጣው። ከዛ ሐሎ አለኝ፣ ወንድ ነው። ሐሎ መልዕክተኛ ነው። ተረጋጋ መልዕክተኛ ነው። ከዛ ልጨርሰው፣ የምሬ ነው። ለማንኛውም ብቻህን አይደለም። ፈልግህ ከቢታኒያ ጋር ማስታወቂያ ስትሰሩ ምናምን ነገር እንትን ብያችሁ ነው። አያት እንደሆነች አድራሻዋ ምናምን ነገር አለኝና ገባ የሆነ ቃል አቀበላችሁ ነው ቢታኒያ ጋኑ ተባልን። አዳም ዶ ላይ ቪዲዮ ላይ ነው። እሺ፣ ቀርጫችሁ ነው። አትቀልድ። ከዛ ዝም በላት ስንሄድ የሆነ እቃ ሰጠን። እቃ ሰጥቶን ለአብዲን ስጡ በቪዲዮ ተባልን። እቃ ይምጣ ምንም ሸርጣ አያስፈልግም ያ

ወላሁ መክፈት ብከፍትልን ደስ ይለናል። እኛም ማየት እንፈልጋለን። ቶብ ነው መሰል በረመዳን የሚሰጠው እንግዲህ እሱ ነው። ምን ምግብ ነገር ለቪዲዮ የሚለቀቅ ነው ምን ያደርግልኛል?

አንተ፣ ወላሂ በጣም ይሸታል ይሸታል። ወረቀቱን አሁን እያመንኩ ነው። ቆይ ይተረጋጋል። ምለ ከመክፈተ በፊት አንተ እኔ ማለት ብቻ የሚነበብ ከሆነ ችግርም ድግም አንብበውና ነገር ያንተው ከርታታ። ኧረ ውሸት ነው። እስኪ ቆይ ቆይ ላላ ብለህ የላኩልክ ስጦታ ደረሰ ወይ? ውዴ ውዴ ነው እንዴ? እንደ ከዚህም በላይ ይገባሃል። ነገር ግን ስጦታዬን እንደማትንቀው ተስፋ አደርጋለሁ። ይገርማሃል፣ እና የሆነ ሰዓት ላይ ቀይ ድስት እና ላይ ቀይ ቀይ ድስት እንደማለት ነው። ተስፋ አደርጋለሁ ብላል ይገር መሀልና የሆነ ሰዓት ላይ ድስት ስታጥብ አንጀትን ተላወሰ እንዴት እንዴት ድስት ግጣሙን ያጣላል። ስጦታ ነው ስድብ ነው ጎበዝ ድስቱ ክዳን መቻጣ ክዳኑ እ በጣም ነው ማለት ነው። እኔ አፈቅርሀለሁ የኔ ተናፋቂ ላይ ውሸት ነው ቁጥር ቪዲዮ ላይ ውሸት ነው ወላሂ ቁጥር ላሳያቸው አሳያቸው። ውሸት ፈጠራ ነው ብለን ደውል ወላሂ ደውል

እና በዓል ባይ ማድረጉ ምን መጣው? እንግዲህ ተሰርቶለታል፣ ፋሚሊ ተሰርቶለታል። ግን ለመካሻ ብለን ሰዓት፣ የሚገርም ሰዓት። አይፎኑ ይቅርብኝና፣ ይሄኔ ነው ወይ ጉብዝ ነገር አቀብል በነገራችን ላይ እኛ ልትሄድ መሆኑን አስመልክቶ ቢታኒ ናት፣ ይህን ሰዓት ገዝታ ስጦታ እንትን እንደዚህ የሰጠች ፋሚሊ። ሰዓቱን እያያችሁት ነው ሮሌክስ ላይ ብዙ ጊዜ እንዲህ ያለች ታውቃለህ፣ እንዲህ ያለች ብዙ ጊዜ ሲሰግድ ዝሁሩን አሱር ጋ ነው፣ ሰዓት የለውም፣ እጁም ላይ ሳዩ ይምታታበታል አለች በጥላውን እና ፋሚሊዎቼ በጣም ደስ ብሎኛል፣ ግን እየተጠራጠርኩ ነበር እስካሁን ማለት ነው። በመጨረሻም ያው አይፎን አንስም ስልኩ አይፎን በላይ ነው፣ ምክንያቱም ስልክ አለኝ አይፎን ፕሮማክስ ነው። አይ ፕሮማክስ ከለሩ ራሱ በጣም ያምራል። እ ያው ጥቁር እኔ ጋር የምሄድ ነው ይሄው ጎበዝ ወላሂ በል እና፣ በጣም ደስ ያለኝ ነው። አንተ እኔ እኮ ሸመሶ የጣልኩት ደግሞ እሱ ጋር ነው። እንትን ሲጮኸው አስደነገጠኝ። በነገራችን ላይ ከደስታችን ብዛት ግብ እየረበሽ ነበረ፣ በጣም ማለት ነው። ለማንኛውም እናመሰግናለን። ጀዛክላው ኸይረን እንግዲህ እንግዲህ ኢንትሮ ምናምን ነገር አላደረኩም። ወላሂ ኢንትሮ እንዴት ነው መሰለኝ ያደረግነው፣ እነሱ እራሱ አያውቁም ሀቂቃተን ወላሂ አያውቁም። እንደማያውቁ አድርገን ነው ዝም ብላን ሄደን የሰራነው እና እንደነሱ ሰላም አለይኩም አላልናቸውም። ሰላምም አላልናቸው አንተ የማትረባ ብለናቸዋል። አላቅም እንጃ ሰላም ናቸው አላቅም ብለናል። እንጃ ላያስታውስም። ለማንኛውም አብዲ ሀቂቃታ ከልቤ እኔ አንተ ለእኔ በጣም ብዙ መልካም በህይወቴ ብዙ መልካም ያደረግክልኝ ልጅ ነህ፣ እና አላህ እድሜና ጤና ይስጠህ። ድስት ለግጣሙ አያጣም እና የግጣም ፌስቡክ ለጥፌ ነበር። ፎቶዋን ደግሞ አስገባላችሁ አስገባላችሁ ክዳኑን ኩጀት ነበር ግጥሟን፣ ምንድን ነው አሁን እኔ እኔ ላይ የምትከድነው ነው አትቀረች፣ እንጂ የድስቱ ክዳን አለ ነው ማለት ፈልጌ ነው። እናም አህሪቤ አህለን ውስጥ አህለን ብዬሻለሁ። አንቺ የጣፍሹ መስሎ የነበር ልቤንም ወጋ አድርገሽው እዚህ በኋላ ያለሁ እናቴ ረጁል ሁኖ የጣፋ አነበብኩት እናም እማ ብዬሻለሁ እና ለማንኛውም ፋሚሊዎች የሚገርም ነው። እኔ ጭራሽ አልጠበኩም። እኔ ላራሱ በመሀል ፕራንክ እንደመሰለ እያወኩኝ ከዛ እያመንኩ የቤት እቃሳይ ይሄ ነገር እንዲሰድ ተንኳኳ። ምን ጫማ መሰለኝ ደግሞ ዝም ብሎ ዛ አንድ እግር ጫማ ያንን ዝም

መስሎ የነበረ እኔ እንትኑ ሳየው እቃውን ሳየው በቃ ስልክ እንደሆነ አልጠበኩም ሰዓት ጠብቄ ነበር ግን በስልክ በእንደዚህ ሳየው አይፎን ባይሆንም የሆነ ስልክ ነበር የገመርኩ እኔ ደግሞ ያችን ነገር ቁርጦ አስገብቶ ደስ የሚል ፕራንክ ነው አብዲ ሰዓቱ መበጠሰ እንዝገው ቪዲዮ እና ለማንኛውም ቪዲዮችን ቆይታችን ይህን ይመስላል። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ ዙዙ ፋሚሊን ሰብስክራይብ አድርጓት። መቶ ሺ አርባ ሺ አለ ሚክስ ሲሆን መቶ በቅርቡ አምሳውን ደግሞ እንቀውጠዋለን። የሁለታችሁ መቶ ጋር ሁለት መቶ ትገባ ነበር እና የኔንም ሁለት ሺ እና ስድስት ሺ ሰጥች ይሻል አላ ይስጠለን።